ቆይተዋል እልል ብላችሁ በድጋሚ ስ እግዚአብሔርን አመስግሉላቸውም፣ እግዚአብሔርን አመስግሉ። ምናልባት ሊቃውንቱ አባቶቻችን፣ ካህናት፣ ዲያቆናት፣ መነኮሳት ያው በድካም ላይ ነው ያደሩት። አጠር አድርገው አባታችን መላከ ሰባት ያስተምሩናል ማለት ነው። ወደዛ ከመሄዳችን በፊት ግን ሁላችሁም ተረጋግታችሁ ሰከን ብላችሁ አይምሯችሁ ሳይባክን ልቦናችሁ ሳይበተን ብዙ የሆነውን ያው የሆነውን እግዚአብሔር ቃል እንድትከታተሉ በቅዱስ ቤተ ክርስቲያን ስም መልእክቱን እናስተላልፋለን። ከዚህም ጋር እየይዘን ወደ ወንጌሉ ከመሄዳችን በፊት መልእክት እናስተላልፋለን። አባታችን የመላከ ገነት አባ ወልደ ጊዮርጊስ የንሳ ልጆች የሆናችሁ ሁለት ሳምንት በተከታታይ መልእክት አስተላልፈናል። ዛሬ ዘጠኝ ሰዓት ተኩል ላይ በሰፊው የወንጌል አገልግሎት መምህራን ተገብዘዋል። የወንጌል አገልግሎት ስላለ በሰዓቱ ተገኝታችሁ ትምህርተ ወንጌሉን እንድትከታተሉ በቅዱስ ቤተ ክርስቲያን ስም መልእክቱ እናስተላልፋለን። አስራት በኩራት፣ ስዕለት፣ ልዩ ልዩ ስጦታ የያዛችሁ እዚህ ደረስ እየመጣችሁ ስጦታውን በመስጠት ደረሰ መውሰድ የምትችል ሆናችሁም በዛ አጋጣሚ እናሳስባለን። አሁን በቀጥታ ወደ ወንጌሉ አገልግሎት እንሄዳለን። ወንጌሉን የሚያስተምሩን እጅግ የምንወዳቸውና የምናከብራቸው ክቡር አባታችን መላከ ስብሐት መምህር ኤፍሬም ቦጋለ የዚህ ታሪካዊ ቤተ መቅደስ ዋና አስተዳዳሪ ይሆናሉ። ለእሳቸው ተናጋሪውን አንደበት ቀረቀቀ ምስር ጋር ለእኛ ሰሚ ጆሮ አስተዋይ ልቦና አምላካችን ያድለን። ቀጥታ ወደ አባታችን ወመንፈስ ቅዱስ አህዱ አምላክ አሜን። ክቡር መምህራችን፣ መጋቢያ ምስጢር መምህር ዘላለም የገዳማችን የትርጓሜ መጽሐፍትና የቀኔ መምህር፣ ክቡር መጋቢያ አዲስ መምህር ፍሬ ሕይወት የገዳማችን የስብከት ወንጌል ክፍል ኃላፊ፣ ሊቃውንተ ቤተ ክርስቲያን አባቶች፣ የካህናት ወንድሞች፣ ዲያቆናት በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች ቸርነቱ የበዛላችሁ፣ በፍቅሩ የተማረካችሁ፣ ቃሉን ለመስማት የታደላችሁ ሁላችሁም ክርስቲያኖች በቸሩ አምላካችን ስም እንደምናደራች እንደምናደራች እንደምን አረፈዳችሁ? ቸሩ አምላካችን እግዚአብሔር በቸርነቱ በምረቱ ጠብቆ ለዚህ ሰዓት ያደረሰን በመቅረቱ የሰበሰበን ቅዱስ ቃሉ እንድንሰማ የፈቀደልን የአባቶቻችን የእናታችን የቅድስት ድንግል ማርያም ፍቅሯ በረከቷ በሁላችን ላይ ይደረብን። ይልቁንም ደግሞ ዛሬ ወርኃዊ በዓሉን የምናከብርለት ፍጡነ ረድኤት ቅዱስ ጊዮርጊስ ሰማይ በረከቱ ረድኤቱ በሁላችን ላይ ይደረብን። አንተ

እንግዲህ ሁልጊዜ ይሄል ቃል የምትሰሙት ነው። እጃችሁን አሟችኋል፣ አደለም? እግዚአብሔር ይፈውሳችሁ ለማጨብጨብ። እንግዲህ በእግዚአብሔር ንብረት ላይ እንዲህ ከሆናችሁ፣ በእኛ በሆነው ንብረት ላይ ም ያው እንታወቃለን። ግን በእግዚአብሔር ንብረት ላይ አብቱ፣ የሱ ጤናው የሱ፣ ሁለመናችን የክርስቶስ የስላሴ አይደለን? ለማን ነው የምንሰስተው? እሱ በደንብ አጨብጭቡ። ይህ እግዚአብሔር የባርካቸው። ስለዚህ በቅዳሴ ላይ ቅድም የሰማችሁት ቃል ነ። እናንተ የክርስቲያን ወገኖች ሆይ አስቀድሳቸዋል፣ አይደለም? ዛሬ የተቀደሰው ምን ቅዳሴ ነው? ቅዳሴ ማርያም አደለም? ስለዚህ መጨረሻ ላይ ስጋው ደግሞ ሲመለስ ካህኑ ሲያነቡት አልሰማችሁም? አዳቴ ነፍስ በሚባለው መጽሐፍ በቅዳሴው ክፍል ላይ እናንተ የክርስቲያን ወገኖች ሆይ ዛሬ በዚህ ቀን እንደተሰበሰባችሁ እንደዚሁ ደግሞ ነጻ በምታወጣ በኢየሩሳሌም ይሰብሰባችሁ አላሉ። ስለዚህ ይህን የተናገረው ታላቁ ሊቅ አባ ሕርያቆስ ነው። ስለዚህ በቅዳሴ ሰዓት ይሄ ሁልጊዜ እንሰማዋለን እና ዛሬ እዚህ የተሰበሰባችኋል በምድራዊቷ ቤተ መቅደስ በሰማይም ስላሴ የሰበሰባችሁ እስቲ በደንብ አመስግኑት በማርያም ስለዚህ እኔ ብዙ አልናገርም በጣም ስለደከመኝ ትረዱኛላችሁ። ግን ሁለት ደቂቃ ቢበዛ አምስት ደቂቃ ነው። የእግዚአብሔር መንግሥት ከእናንተ ትወሰዳለች ይላል ሲን ቃል